የዛሬ ተመራቂዎች እንኳን ደስ ያላችሁ፣ እንኳን ለዚህ ቀን አበቃችሁ ማለት ፈልጋለሁ። የዛሬው የኢትዮጵያ ፖሊስ ዩኒቨርሲቲ የአባ ዲና ፖሊስ ኮሌጅ ሆኖ በ1939 ዓ.ም የተቋቋመ ሲሆን ለመቋቋሙ ምክንያት ከነበሩት ክስተቶች የሰራዊቱ ቁጥር፣ የጣቢያዎች የህዝቡ በፖሊስ የመገልገል ፍላጎት መጨመርና የወንጀል ድርጊት በወቅቱ እየረቀቀ መሄድ በዋናነት የሚጠቀሱ ናቸው። ስያሜውም በ1967 ዓ ም ከአባዲና ፖሊስ ኮሌጅ ወደ ኢትዮጵያ ፖሊስ ኮሌጅ እንዲለወጥ ተደርጎ ኮሌጁ ለሀገራችን ፖሊስ የሰለጠነ የፖሊስ ኃይል በማፍራት ኃላፊነቱን የተወጣ ሲሆን ለረጅም ጊዜ በኮሌጅና በዩኒቨርሲቲ ኮሌጅነት የቆየ የመቀበል አቅሙ አነስተኛ የነበረ በመሆኑ በተቋማችን በተደረገው ሪፎርም በተሰጠው ትኩረት ወደ ዩኒቨርሲቲ እንዲያድግና በበጀት ራሱን እንዲችል በማድረግ በአሁኑ ጊዜ በዲፕሎማ በተለያዩ ፕሮግራሞች በመጀመሪያ ዲግሪ እና በሁለተኛ ዲግሪ ትምህርት መስኮች በመክፈት ትልቅ ቁጥር ያለው ኃይል በአንዴ የማሰልጠንና የማስተማር አቅም ተፈጥሯል። የዛሬው ተመራቂዎችም የዚህ ውጤት ማሳያ ናችሁ። ዩኒቨርሲቲው ለተለያዩ የሀገራችን የጎረቤት ሀገራትን ጨምሮ የፖሊስ አባላትንና አመራሮችን በማስተማር የመፈጸምና የማስፈጸም አቅም እያሳደገ ይገኛል። የሶስተኛ ዲግሪ ትምህርትም ለመጀመር ዝግጅቱን አጠናቋል። በዩኒቨርሲቲው በአሁን ጊዜ በግንባታ ላይ ያለው በአፍሪካ የመጀመሪያ የሆነው የዓለም አቀፍ የፖሊስ አመራር ኢንስቲትዩት በቅርቡ ሲጠናቀቅ በዓለም ላይ ያሉ የፖሊስ አመራሮች ትምህርትና ስልጠና የሚሰጥበት፣ የተለያዩ ጥናትና ምርምር የሚያደርጉበት፣ ከሀገራችን አልፎ ለሌሎች ሀገሮች የፖሊስ ተቋማት ትልቅ አቅም የሚፈጥር ይሆናል። እንዲሁም የፖሊስ የኢኖቬሽን እና ቴክኖሎጂ ማዕከል በቅርቡ በተደራጀ መልኩ ወደ ስራ እንዲገባ ይደረጋል። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ የዛሬ ተመራቂዎች ከሁሉም የሀገራችን ክልሎችና ከተማ አስተዳደር እንዲሁም ከሶማሊያ ፖሊስ ኃይል በከፍተኛ ትምህርት ተቋማት ተመርቀው ወጣት ኦፊሰሮች ወደ ተቃማችን ተመልምሎ የገቡ ለፖሊስ ተልዕኮ አስፈላጊ የሆኑ የመሰረተ ሀሳብና ጠንካራ የመስክ ስልጠና በማጠናቀቅ በማስተርስ ዲግሪ፣ በመጀመሪያ ዲግሪ፣ በድህረ ምረቃ ዲፕሎማ፣ በደረጃ አራትና በሰርተፊኬት ኮርስ በማሰልጠን የሚመረቁ ሲሆን ይህም በፖሊስ ውስጥ ከፍተኛ የአመራርና የሙያ ስራን ለማጠናከር የሚያግዝ ኃይል ይሆናል። እነዚህ ተመራቂ ተማሪዎች አሁን የሀገራችን ፖሊስ ለሚጠበቅበት ያደገ የፖሊስ አገልግሎት አስፈላጊውን እውቀትና ክህሎት ይዘው እንዲወጡ ከፍተኛ ጥረት ተደርጓል። ክቡር ፕሬዝዳንት፣ ክቡራትና ክቡራን የኢትዮጵያ ፌዴራል ፖሊስ አሁን ላይ መንግስት በሰጠው ከፍተኛ ትኩረትና ባደረገው የጸጥታ ተቋማት ሪፎርም በሁሉም መስክ የማድረግ አቅሙ ያደገና ዘመኑን የዋጀ አቅም ያለው ተቋም መፍጠር ተችሏል። ክቡር ፕሬዝዳንት፣ ይህንን ውጤታማ ተግባር ለማከናወን የቻልነው መንግስታችን በሰጠን ከፍተኛ ትኩረትና በሰራነው የሪፎርም ስራ ነው። በተለይም አንዱ የሪፎርማችን ትኩረት የሰው የሆነው የሰው ሀብታችን በመሆኑ ሰራዊታችን በእውቀትና ክህሎት እንዲያድግና ፖሊሳዊ ስብዕናው እንዲገነባ ጠንክረን በመስራታችን ማንኛውንም ግዳጅ አስፈላጊን የህይወትና አካል መስዋዕትነት ከፍሎ የሀገራችንንና ህዝቦቿን ሰላም እና ደህንነት ማስከበር የሚችል ኃይል መፍጠር በመቻላችን ነው። በቀጣይም የሀገራችን ሰላምና ልማት ለማጽናት እንደ ትላንት ሁሉ በጽናት የምንቆን መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። ክቡር ፕሬዚዳንት እንዲሁም አሁን ላይ አሁን ካለ የቴክኖሎጂ እድገት የወንጀሉ ስብስብነት ቀጠና የጸረ ሰላም ኃይሎች እንቅስቃሴና የሀገራችንን ኢኮኖሚያዊ እድገት ጋር ተያይዞ የፖሊስ ተልዕኳችን ባደገ መልኩ የሚሰፋ በመሆኑ የሰራዊታችንን እውቀት ክህሎትና ፖሊሳዊ ስብዕና በመገንባት ስራን አጠናክረን የምንቀጥል ይሆናል። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ በመጨረሻም የዛሬ ተመራቂዎች ለዚህ ምርቃት በመብቃት ለሚጠበቅባችሁ ክቡር ፖሊሳዊ ግዳጅ ዝግጁ በመሆናችሁ እድለኞች ናችሁ። ምክንያቱም እያደገ ያለ በህዝብና በመንግስት እምነት የተጣለበት እና በዓለም አቀፍ ደረጃ የተከበረ ተቋም ውስጥ ማገልገል ትልቅ ክብር በመሆኑ ነው። ስለዚህ በዩኒቨርሲቲው የተሰጣችሁን ስልጠና አጠናካችሁ ለዛሬ ምረቃ በዓል ስትበቁ የተጣለባችሁ ኃላፊነት ከፍተኛ መሆኑን በመገንዘብ በጽንሰ ሀሳብና በተግባር የቀሰማችሁትን እውቀት በጽናት በትጋትና በከፍተኛ ዲሲፕሊን በመተግበር የበኩላችሁን ድርሻ እንድትወጡ አሳስባለሁ። ይህ ስልጠና የተሳካ እንዲሆን ደከመኝ ሰለቸኝ ሳይሉ ለዚህ ውጤት ላበቁት ለዩኒቨርሲቲው አመራሮች፣ አሰልጣኞችና ሌሎች የድጋፍ ሰራተኞች ከፍተኛ የሆነ ልባዊ ምስጋናዬን ማቅረብ እወዳለሁ። እንደዚሁም እንደዚሁም የዛሬ ተመራቂዎች እንኳን ደስ ያላችሁ፣ እንኳን ደስ ያለን። አገራችን ኢትዮጵያ በከፍተኛ እድገት ውስጥ ያለች ብዙ ታላላቅ ድሎችን ያሳካች፣ ቀጣይም በውስጥና ከውጭ ሆነው አገራችን ላይ አደጋ ለማድረስ የሚቃጡ ጠላቶችን መመከት የሚያስችል ጠንካራ የፖሊስ ኃይል እንደ ሀገር እየተፈጠረ ያለና በዚህንም ወቅት በሀገራችን በከፍተኛ ደረጃ 116ኛውን የፖሊስ ቀን ባከበርን ማግስት የተመረቃችሁ የፖሊስ ወጣት አመራሮች በመሆናችሁ ልትኮሩ ይገባል። በድጋሚ እንኳን ለዚያ ያበቃችሁ፣ ቤተሰቦቻችሁም እንኳን ደስ ያላችሁ ማለት ፈልጋለሁ።